አስረኛ ሴት ልጅ ሂጃብ ኒቃብ መልበስ የምትጀምርበት እድሜዋ በስንት አመት፣ ከስንት አመት ጀምሮ ነው? ሴት ልጅ ኒቃብ የምትለብሰው ከስንት አመት ጀምሮ ነው? ይህንም በተመለከተ ሴት ልጅ ኒቃብ የምትለብስበት ሶላት የምትሰግድበት ጾም የምትጀምርበት የተለያዩ ዋጅባቶችን የምትሰራበት

የተኛ ሰው እስከሚባንን ወአኒል መዕቱህ ሀታ የብረአ የታመመ እብድ ደግሞ እስከሚድን ድረስ እነዚህ ቀለሙ ተነሥቷል፣ ከነሱ ላይ ተጠያቂ አይሆኑ። ይሄ ተብሏል። አዎ አቡ ዳውድ ይዘግቡታል። እና ያህለን ስለዚህ ዋጅብ ለመሆንና በግዳጅነት ከብሉቅ በኋላ ያለውን የሚያስጠይቀው። ለብሉቅነት ምልክቶች ደግሞ ወንድና ሴት የሚጋሯቸው የሚጋሯቸዋአሉ። ለምሳሌ ኢሕቲላም እሷም ስፐርም ማየቷ በህልሟም በህልሟም፣ እሱም እንደዚህ እስፐርም ማየቱ የብሉግነት ምልክት ነው። በግንኙነት ነው በምንም ስፐርም ከወጣ የብሉግነት ምልክት ነው። ሌላ የብልት ዙሪያ ጸጉር ማብቀል የብሉግነት ለእሷም ለእሱም ምልክት ነው። እ ሶስተኛው የጋራ ምልክታቸው 15 ዓመት መሙላት 15 ዓመት ቀድሞ የተከሰተ ነገር ምልክት ይሆናል ማለት ነው። አራተኛ ሴት ልጅ ጨምረው የወር አበባ ካየች ለብልቕነት ምልክቷ ነው። እስፐርም ማየቷ፣ የብል ዙሪያ ፀጉር ማብቀሉ፣ አሥራ አምስት ዓመት የወር አበባ እነዚህ የብልቕነት ምልክት ናቸው። እነዚህ ምልክቶች ሲገኙ ይወጅብባታል። በቃ የጅቡ ዓለይሃ አንተ እቴ ቢጀሚዒል ዋጅባት ግዳጅን ሁሉ መሥራት አለባት። እንደዙ ወች ዚናብ ጀሚዕ ሙሐረማት ክልክል የሆነን ነገር ሁሉ መራቅ አለባት። ወሚን ልዋጅባት እርትዳ ልሒጃብ ሂጃብ መልበስ ከዋጅባቶች አንዱ ነው። ኒቃቧን እንተለብሳለይ ዋጅብ ኒቃብ የወጅብባታል በቃ። ይህ አገባች አላገባች ታጨች አልታጨች የሚባል ነገር የለም። አማረች አላማረች የሚባል የለም። ቆንጆናት፣ ጎራዳናት፣ ሰልካካናት ምንድናት የለም። ዋጅቡን ለያሊኩል የሳቀጦትላቀጧ ለመጣ ሁሉ አንሻለሁ ሚወድቅበታለ ስለዚህንም መልበስ አለባት። እዚህ ላይ አንድ ይሄ ነው እንግዲህ ከዋጅብ አንጻር ይሄ ነው አለ አዎ ግን አንድ የሚታዘዝ ነገር አለ። ወልይ አሶብያ አዌል መርአ የሴትቷ አዌል ፈታ የዝች ወጣት የታዳጊ ወጣት ወልዩዋ ሊያስተምራት ሊያሰለጥናት ሊያግባባት

እና አሕመድ የዘገቡት ነው። ሶሒህ ነው ሐዲቱ። ሼኹል አልባኒ ፊል ኢርዋእ ሶሒህ ይሉታል። ስለዚህ በሰባት ዓመት ይታዘዛል በዓስር ዓመት ይገረፋል። ግን ገና ዋጅብ አልሆነባቸው ሴትም ልጅ አሁን የምትጀምረው ዓስራ አምስት ዓመት ሲሞላት ትልበስ። ዓስራ አራት ዓመቷን ዝም ብላ ያሳልፋል። ወጣት የገነገነች ወጣት ነው የምትጦረው በዓስራ ሦስት በዓስራ አራት የሚያስፈራ ሰዓት ደግሞ። ኃይቷ ምናልባት በዘጠኝ ዓመቷ ሊመጣ ይችላል። ከዛ ጀምሮ ብሎ ትሆናለች ኃይድ ራሱ የብሉግነት ምልክት ነው። የግድ አስራ አምስት ዓመት ድረስ ትቆያ አይባልም። ከዛም በፊት ግን ማለማመድ ሴት ልጅ እናቷ ጋ ኒቃብ እየለበሰች ትንሽ ከፍታለች፣ የተወሰነ ተወሰነ ማለት ነው እየለመደች እየለመደ ለምን ሶሃብዮች ልጆቻቸውን ያሰለጥኑ ነበር። በዚህ ላይ ቡኻሪና ሙስሊም የዘገቡት ሐዲስ አለ። ለምሳሌ እኛ

መጫወቻ እናዘጋጅላቸዋለን ከሱፍ ማለት ነው። አንዱ በሚያለቅስበት ሰዓት መጫወቻውን እንሰጠዋለን። እስከ መቼ ድረስ? እፍጧር እስከሚደርስ ድረስ ማለት ነው። ይኸው እያለማመዱ እያለማመዱ ነው። ሷሐቢዮች እንደዚህ ልጆቻቸውን ያሰለጥኑ ነበር። በኸይር አሁንም ሴት ልጅ ማሰልጠን እናቷ ጋር እየለበሰች በዚሁ ካደገባት ኋላ አስቸጋሪ ነገር አይፈጠርም። ስለዚህ ሴትን ልጅ በሂጃብ ቀደም ብለን እንደው ሴትነቷ ከፍ የተወሰነ ከፍ እያለ ከመጣ እየለበሰች ብትለምድ ቀብለል ብሉቕ ማለት ነው ጥሩ የሚመከር ነው ይሄ ነው መሆን ያለበትም ነገር ግን በወንጀልነት ተጠያቂ የምትሆንበትና ያስቀጣታል የሚባል ደረጃ የምትደርሰው አቅመ ሕዋን ስትደርስ ነው ከዛም በፊት ግን መልበስ አለባት ይህን ነው የሚያስቀምጥ 11ኛ ጥያቄ። 11ኛ ጥያቄ፣ ባሌ ጫት ይቅማል፣ ግን ሸሆቹ መጀን አይልም፣ ስማቸውን አያነሳም፣ ጭራሽም አያነሳም። እና ብዙ እህቶች ባልሽ አህባሽ ነው ይሉኛል፣ አህባሽ ነው ኒካሃችን ይበላሻል። እንደው ኡስታዝ የሚል ነው።